ዛሬም ከባዕድ ከግብፃውያን ጋር ከኤርትራ ጋር ኢትዮጵያ መበታተኗ ከሚፈልጉ ሀገራት ጋር ጨምሮ በመደራደር የሚሰሩ ኢትዮጵያውያን ታሪክ የሚወቅሳቸው፣ የሚዘልፋቸው፣ የሚያፍሩበት ዘመን ሩቅ እንደማይሆን በእግዚአብሔር ፊት እናገራለሁ። ምክ በምንም ነገር ቢሆን ፖለቲከኛ የሚባል እኔ ለማመንም ዝግጁ አይደለሁም። ነገም አላምንም፣ ሞቼም አላምንም። ኖርማል። ዛሬም የነሱም ባይጮኋል በድጋሚ ተገናኝተናል ክቡራትና ክቡራን የሣድስ ቤተሰቦቻችን አሁን ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት ስነምግባር ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። አብራችሁ ስላላችሁ በእጅጉ እናመሰግናለን። የኢትዮጵያ ጂኦ ፖለቲክስ አሁን እንዳለንበት ኪሳራና አጠቃላይ አሁን ሀገሪቱ ያለችበት ነገር በጠቅላላ ስታዩ የአብርሃ አጽብሐ ወቅት ላይ የነበረው የኢትዮጵያችን ታሪክ አሁንም ድረስ ያለ የፖለቲካ ችግር መሆኑ እናያለን ማለት ነው እና በዛ ሰዓት ላይ የነበረውን ነገር ስናይ ለምሳሌ የዱንዋስ ታሪክን እዛ ላይ ስናነሳና ስንመለከት በወቅቱ የነበረው የዓለም ፖለቲካ እና አብርሃ ወአጽብሐ የነበሩበት ዘመን የነበረው የዓለም ፖለቲካ አሁን ካለው ጋር ምንም ብዙ ልዩነት እንደሌለውም እሱ ብቻ አይደለም። የዛ ሰዓትም ሪሊጅየስ የሆነ ሃይማኖታዊ የሆነ ተጽዕኖዎች በግልጽ ይታያሉ የነበረው ፖለቲካ ላይ ማለት ነው። ስለዚህ አንዱ እሱ ነው የነበረው አንዱ ተጽዕኖ ሃይማኖታዊ ተጽዕኖ እንደሆነ ታያለች ማለት ነው። በወቅቱ የነበረው እነ የመን ድረስ የኢትዮጵያ ግዛት የነበረበት ሰዓት ነው እንግዲህ። ያ ሰዓት ማለት ነቢዩ ሙሐመድ ከመወለዳቸው አስቀድሞ የነበረው ጊዜ ማለት ነው። በዛ ሰዓት ላይ የነበረው ፖለቲካ ላይ አውዱን በጠቅላላ ስትረጂ ስታዩ አናልሲስ ሲሰራ የአይሁዶቹንና እንደገናም ደግሞ ከዛም በኋላ የክርስትና ፍትጊያ እዛ ቦታ ላይ በደንብ ይታያል። ማለት የአይሁድ እምነትና የክርስትና ፍትጊያ ይታያል። ከዛም በኋላ በወቅቱ በዛ ሰዓት ላይ የነበረው መካከለኛው ዘመን ሳይመጣ ሚድል ኤጅ ሳይመጣ አስቀድሞ የነበረው ዘመን ስቲል የእስልምና መነሳትን ያሳይና የስልምና መነሳት ደግሞ እንደገና በአይሁዳዊነትና በክርስትና እምነቶች መካከል የነበረውን የፖለቲካና የሃይማኖት ኢንፍሉወንስ ግጭቶች መነሻ ሆኖ የምታያቸው ነገሮች ከዛ ስልምናም ከተነሳ በኋላ ይታያል ማለት ነው። ስለዚህ በዛ ሰዓት ላይ ለምሳሌ አሁን የመን ያለችበት ሳኡዲ አረቢያ ያለችበትን ቦታ ኢትዮጵያ አልፋ ትገዛ የነበረበት ቦታ ነው። በጣም ያሳዝን እኮ ነው ሄዳ እስከዛ ድረስ ትገዛ ነበር። አሁን ታሪኩም ቀደም ብለን በሰማነው ነው ነገር ስናይ፣ ለዛ በጣም ትልቅ ማስረጃ ከነበሩት ነገሮች መካከል አንደኛው የነቢዩ ሙሐመድ አሳዳጊ የነበረችው እናት ኢትዮጵያዊት እንደነበረች ይታወቃል። እንደገና እሱም ብቻ አይደለም የነቢዩ መሀመድ ለአዛን የመረጡትም ቢላልንም ጨምሮ ኢትዮጵያዊ የነበሩ ሰዎች ናቸው። እንዴት ኢትዮጵያውያን በዛ ሳዑዲ አረቢያ አሁን ያለችበት የመን ያሉበት ቦታ ላይ እንዴት ኢትዮጵያውያን ታዲያ በዛ ሰዓት ላይ እዛ ቦታ ላይ በምን ሁኔታ ተገኝተው ነው ቢባል፣ ኢትዮጵያ የዛ ሰዓት ግዛቷ እስከዛ ስላስፋፋችው ኢትዮጵያውያኑም እያቋረጡ እየሄዱ እዛ ቦታ ላይ በቢዝነስ በስራ፣ በእምነት ትምህርቶች ይሄዱ ነበረ ማለት ነው። ሶ በነቢዩ መሀመድ ላይ ተጽዕኖ የፈጠረችው ያሳደገችው እናት ናት። ስለዚህ ምን ማለት ነው ያሳደገቻቸው እናት ተጽዕኖ ትፈጥር ነበረ ማለት ነው። ስለ ሀበሻ ስለ ኢትዮጵያ፣ ስለ አቢሲኒያ ስለነበረው ነገር ይነገራቸው ነበረ ማለት ነው። ሰው ካደጉ በኋላ በተነገራቸው መረጃ ላይም ጭምር መሰረት ያደረገ ተከታዮቻቸው ወደ ኢትዮጵያ ሄዱ ብለው ሲሸኙ የነበረውን ነገር ስናይ በወቅቱ ክሊር የነበረ ኢትዮጵያዊ ኢሜጅ እንደነበራቸው እናያለን ማለት ነው። ያ ኢትዮጵያዊ ኢሜጅ ያ ኢትዮጵያዊ ተጽዕኖ ስቲል በዓለም ላይ ስቲል በጂኦፖለቲክሱ ላይ በተለያየ እምነት ተቋማት ላይ ስቲል በአይሁዳውያን፣ በእስልምና፣ በክርስትና ኢትዮጵያ ያን ሁሉ ተጽዕኖ ይዛ የነበረችበት ጊዜ እንደነበረ ክሊርሊ እናየዋለን። ሶ ለዛ ማሳያው ለምሳሌ ኢትዮጵያ የዛ ሰዓት ላይ ያው በዓለም ኢኮኖሚ አራተኛ ደረጃ ላይ የነበረችበት ነው በዓለም ኢኮኖሚ አራተኛ ደረጃ ማለት ነው አራተኛ ደረጃ በጣም ኢንፍሉዌንሻል ኢኮኖሚ ከነበራቸው ሀገሮች መካከል አንዷ ናት የዛ ሰዓት ላይ የነበራትን የቢዝነስ ትሬድ ትሬድ ባህል ሲልክ ሮድ አሁን ቻይናዎቹ የዘረጉት ሲልክ ሮድ ማለት በዛ ሰዓት ላይ ኢትዮጵያውያን በጣም ብዙ ምርቶቻቸውን ኤክስፖርት ያደርጉ ይነግዱ የነበረበት ጊዜ እንደነበረ ይታወቃል ግብጾቹ በዛ ሰዓት ላይ ኮንትሮልድ ወይም ደግሞ በቅኝ ግዛት ዘመን ላይ የገቡበት ዘመን ነው እንደገናም ደግሞ አሁን ኢትዮጵያ በዛ አባባል ሁሉ ዘመናት ፍሪ ላንድ የነበረች ናት። ኢትዮጵያ የትኛውም ዓለም አቀፍ ተጽዕኖ ፈጣሪ የነበረ ስርወ መንግስት መጥቶ ኢትዮጵያን ሊገዛት እንዳልቻለው ይታወቃል። ስለዚህ ኢትዮጵያን ለምሳሌ በሮማዎቹ ዓለምን ጠቅልሎ በገዙበት ሰዓት ላይ ኢትዮጵያን መግዛት እንዳልቻሉ ይታወቃል። ይዛ ሰዓት ላይ እንደገናም በግሪኮቹም መስፋፋት ዘመን ላይ ኢትዮጵያ አልተገዛችም በዛ ሰዓት። ቀጥሎም ደግሞ ኦቶማን ቱርኮቹም በተስፋፉበት ሰዓት ኢትዮጵያ ላይ በጣም ተደጋጋሚ ጦርነት ዘመቻዎች እንደነበሩ ይታወቃል። አርገዙ አልተገዛችም በዛም ሰዓት ላይ ሶ በዛ ሰዓት የነበራት ምንድን ነው ቢባል ኢኮኖሚካል ኢንፍሉዌንስ ነው። ኢኮኖሚካል ኢንፍሉዌንስ እንደነበራት፣ ፖለቲካል ተጽዕኖ እንደነበራት፣ እንደገና ጂኦ ጂኦፖለቲክሱም ጭምር ማለት ነው። አሁን ያለችበት ኢትዮጵያ ያለችበት ቦታ በጠቅላላ በሺህ ዘመናት ታሪክ ውስጥ ሀገሪቱን ባለ ታሪክና ተጽዕኖ ፈጣሪ እንድትሆን አርጓት እንዳኖረ ይታወቃል። የግልጽና ግልጽ ነው። ኤርትራ የሚባል ሀገር የለም። በእነዚህ ሁሉ ታሪኮች ውስጥ ኤርትራ የሚባል ምንም ሀገር ሪከርድ የለውም፣ ይታወቃል። የመቶ የሰባ እና የሰማንያ ዓመት ታሪክ እንደሆነ ግልጽ ነው። ይህ የምናየው አሁን የምናየው ታሪክ ማለት ነው። መዋሸትም አይቻልም ዶክመንትን የሆነው ነገር ነው። ኢትዮጵያ በወቅቱ ትጠቀማቸው የነበሩት እነዚህ ሁሉ የቀይ ባህር ተጽዕኖዎችን ግብጽ እና ኢትዮጵያ ፋይት ሲደራረጉ የነበሩት ሀገራት እነዚህ ሀገራት ናቸው። ግብጽም በታሪክ ውስጥ ተጽዕኖ የነበራት ሀገር ናት። ኢትዮጵያም እንደዛው ተጽዕኖ የነበራት ሀገር ናት። ሌሎቹ ባህሩን ኢቭን ሲካፈሉና ሲኖሩበት አልነበሩም። ኢትዮጵያ ይህንም ባህር ለምሳሌ በነ አብርሃ ዋጽባ ጊዜ እንግዲህ ዓለም የሚያውቀው ታሪክ ነው። በእነዚህ ታሪኮች ሰዓት ላይ ኢትዮጵያ ከዚህ አልፋ እነ የመን እና ሳኡዲ አረቢያ እንደ ሀገር እኮ አልነበሩም። እነዚህም ሀገራት እኮ እንደ ኔሽን፣ እንደ ህዝብ ነበሩ። እንደ ሀገር የነበረች እና ቀይ ባህርን ለእሷ ፐርፐዝ ለረጅም ለዘመናት ስትጠቀም የነበረች ሀገር ዛሬ ባይተዋር ስትሆን በጣም ያሳዝናል። ለመናገር ማለት ነው ፖለቲከኛ መሆን አይጠበቅም። ይሄንን እንደ በፖለቲካ አናሊሲስ ማየትም አይጠበቅም። ታሪክ ብቻ ማንበብ ልብን ይነዝራል። ይሄ ቦታ ማለት ነው ሶ ትላንት ክርኤት ያደረጓት ሀገር ኤርትራ፣ ራሳቸውን የፈጠሩት ለምሳሌ ኢትዮጵያ በዚህ ሰዓት ላይ አሁን ያለውን ፖለቲካ ባህር በር እንድታጣ ለማድረግ በጣም ትልቅ ስራ ከሰሩ ሰዎች መካከል አንዱ ዶክተር ቡትሮስ ቡትሮስ ጋል የሚባሉት በዛ ሰዓት ላይ የተባበሩት መንግስታት ዋና ጸሐፊ አሁን ባንኪሙን እንደነበሩት የዛ ሰዓት የነበሩ ሰውዬ፣ ግብፃዊ ናቸው የነበሩት ማለት ነው። የኤርትራና ኢትዮጵያ ጦርነት ኤርትራ ለመገንጠሏ ከፍተኛ እገዛ ካደረጉ ሰዎች መካከል የተባበሩት መንግስታት ዛ ሰዓት ላይ መሩ የነበሩ ሰዎች መካከል አንባሳቸው እንደነበሩ ይታወቃል። የነዚህ ሰዎች ተጽኖ ይሄን ሁሉ ነገር እንዳመጣና ኢትዮጵያ ከዚህ ዶሚናንት ከነበረት ኤምፓየር በዓለም ላይ እንግዲህ በሺ ዘመናት ታሪክ ዶሚኔት አድርጋ ዓለምን ስትገዛ የነበረች ማለት ወደ እሷ መቅረብ አይቻለም። በቃ ይሄ የኢትዮጵያ ድንበር ነው እየተባለ ይኖረበት ማለት ነው። ሮማዎቹ ያቃሉ። ይሄንን ሮማዎቹ በስሮ መንግስት ደረጃ አለም እንደዛ ጠቅልለው አስፋፍተው ሲገዙ ይሄ ደግሞ ኢትዮጵያውያን የገዙበት ቦታ ነው እየተባለ እየተተወ እስከዛም ድንበር ድረስ መምጣት በጣም አስቸጋሪ እየነበረ በሺ ዘመናት የነበረች ሀገር እንኳን አይደለም ድንበሯ ሊሆን ቀይ ባህር፣ ቀይ ባህር የተሰለቀጠ ማለትም፣ በስተግራና በስተቀኝ ኢምፓየር እየሰራች የነበረች ሀገር ከዛ ክሬት አድርገው የሆነች ሀገርን ፈጥረው ቁጭ አረጉ። ኤርትራ የምትባል ሀገር ተፈጠረች ማለት ነው። ሶ ያቺን ሀገር ፈጠሯት። ሶ ያቺ ሀገር ባህሩን ይዛ እንድትገነጠል ኢትዮጵያ ባህር አልባ እንድትሆን የተደረገበት ሴራ እንዳለ ይታወቃል። ይህንን ለፋክት ዲና የማይደረግ ነው። እንግዲህ አሁን ያሉት ፖለቲከኞች ይህን ጉዳይ ለፖለቲካን ፐርፐዝ ይጠቀሙት፣ ለምንም ፐርፐዝ ይጠቀሙት ተነስቶ እያየነው ጉዳይ ኢትዮጵያ ግን እነዚህ ባለፉት ምናምን ዓመታት መቶ የሚጠጉ ዓመታት በዚህ ጉዳይ ላይ ዋጋ የከፈለችበት ጉዳይ ነው። ማንም ፖለቲከኛ ቢያነሳው፣ ማንም ሰው ቢያነሳው፣ እውነታው ግን ሚናድ አይደለም ሚካድም አይደለም። ይሄ ባለበት ደረጃ ላይ ወቅታዊ አይደለም። ይሄ ጉዳይ ማለት ነው በቃ የኢትዮጵያ ባለችበት ሁሉ ኢትዮጵያ ምድር ባለችበት ሁሉ ዘላለማዊ የምድር ዘላለም የሚባለው ማለት ነው በዛ ውስጥ ያለ ፋክት ነው፣ እውነታ ነው፣ ሊካድ የማይቻል ሀቅ ነው። ይሄ ሶ ይሄን ባለበት ስናይ የነ አብርሃ ወአጽብሃ የነበሩበት ሰዓት እስከ የመን አሁን ወዳለችበት ቦታ ዘልቀው ገብተው ኢምፓየር የዘረጉበት ኢትዮጵያ በጣም ከፍተኛ ተጽዕኖ የነበረባት ታረቀ የባህር ምን አድርገውት ግልጽ ኮን ሀ ቀይ ባህርን ዘሎ ይዛን ጊዜ ድንጋይ ነበረ ቀይ ባህር አስፋልት ነበረ ነበረ እኮ ባህሩ ያለን በስተግራና በስተ ቀኝ ኢትዮጵያ ኢምፓይርን ዘረጋቸው ከዛ ጊዜ እንኳ ከዛ ፊትም የነበሩ ብዙ ታሪኮችን መጥቀስ ይቻላል ሰ ይህች ሀገር ይሄንን ቦታ ይዛው ዶሚኔት አድርጋ ለሺ ዘመን የኖረችበት ቦታ ነው ሶ አልቻሏትም ተጽዕኗን አልቻሉም በቅኝ ግዛት ዘመን ጭራሽ ልትገዛ አልቻለችም ስለዚህ ይህች ሀገር በትዕቢቷ አመት ቀጥለው ይሄንን ጂኦፖለቲክሱ ላይ ተቆጣጥራው ስትቀጥል ስለሆነ በፍጹም ይሄን ባህር ከእጇ ላይ ማውጣት አለብናሉ ሰሩ። እንግዲህ ሰሩት። ያ ባህር ከእጇ ላይ ወጥቷል ኢትዮጵያ ማለት ነው። ይህ በጣም የሚያሳዝን ጨካኝነት የተሞላበት ተግባር እንደሆነ እናውቃለን። ይቺ ሀገር ይሄንን ቦታ ከያዘችው አሁንም በዓለም ኢኮኖሚ በዓለም በብዙ ነገር ተጽዕኖ እንዳላባት በግልጽ ይታወቃል። ይህንን ለማውራት ምንም ፖለቲከኛ መሆን አይጠበቅም። ህሊና ያለው ኢትዮጵያዊ መሆን ብቻ ነው የሚያስፈልገው። ማለት ህሊና ያለው ታሪክን የሚያውቅ ሀገርን የሚወድ ሃይማኖት ያለው ህሊላ እግዚአብሔርን የሚወድ ማንም ሰው ማውራት ያለበት ነገር ይሄ ጉዳይ ማለት ነው። ሶ ይህን ስናይ በዛ ሰዓት ላይ የነበረውን ታሪክ ስቲል እስካለው ነገር ብናየው ምን ያህል ይቺ አገር በጂኦ ፖለቲክሱ ላይ እጅግ አስፈላጊ ሆና አሁንም የዘለቀች አሁንም የመበታተን ኢትዮጵያ በህይወት እንዳትኖር የመፈለግ የነ ግብፅን አጀንዳ ምዕራባውያኑ ስላልተቀበሉ ነው ስላልፈለጉ ነው እንጂ ምክንያቱም ግብጽ ፍላጎቷ ምዕራባውያንም ነቅተዋል እኮ ብቸኛ የምዕራባውያን መደራደሪያ ሀገር መሆን የምትፈልገው ግብጽ ናት። በዚህ ቦታ ላይ ብቸኛ ማለት ነው። ከዛ በኋላ ትቆልፍባቸዋለች። ጨዋታውንም ገብቷቸዋል እነሱ ስለዚህ ልክ ኢትዮጵያን ለምሳሌ ብታፍረካክስ፣ ግብጽ እንደተመኘችው ለመቶ ብዙ ዓመታት እንደተመኘችው ኢትዮጵያን በታትና ሸንሽና የአማራ ሀገር፣ የኦሮሞ ሀገር፣ የትግሬ ሀገር፣ የቤኒሻንጉል ሀገር፣ የሲዳማ የምን እየተባለ እዚህ ጋር የተበታተነ ልክ ለቁርስ እንደቀረበ ዳቦ ወያጠግ ወያጠግ ወይም ደግሞ መፍትሄ አይሰጥ። በዚህን ደረጃ ላይ አቅም የለው ምን የለው የተበታተነ ብጥስጥሱ የወጣ ማህበረሰብ አርጋ እንደፈለገችው አርጋ ቢሆን ኖሮ ለምዕራባውያን ጃያንት የሆነ በዚህ ቦታ ላይ የሚደራደሩበትን ኔሽን ስለሚያጡ የሚሆነው ነገር ምን ነበረ? ግብጽ ብቸኛ ተደራደረችው ነው የምትሆነው። ስለዚህ ምን ማለት ነው በማንኛውም መልኩ የሚደረገውን ፖለቲካ በጠቅላላ ያለ ግብጽ ኖሃው አፍሪካ ላይ መግባት አይቻልም ነበረ። እነሱም ይህን ያውቁታል ያውቁታል። ስሌቱም ቀመሩም ገብቷቸዋል። ትራምፕም አሁን የገባው መጨረሻ አድሮ ቢሆን የገባው ይሄ ነው። ለዚህ ነው ትንሽ አፍ መሰብሰብ ይሄን ጉዳይ ተመልክቶ አፉ ወደ መሰብሰብ የመጣበት ነገር ሲገባው አትችልም ኢትዮጵያ ላይ ያለውን ፖለቲካ ኢትዮጵያ ከተበታተነች ሌላ ለመደራደር አፍሪቃ ላይ ለመደራደር የሚያስችል ስትሮንገስት ኔሽን አታገኝም። የተበጣጠሰ ነው ማለት የሆነን ኔሽን ይዞ ነው ሌሎች የምትደራደሬው አንድ አለቃ ከሌለ ለአንድ ኔሽን አለቃው ላይ ካልተደራደርሽ የተቀሩ ላይ ማሸነፋችም፣ ምክንያቱም ሀሳብ ሽ ራሱ አንድ ወጥ አይሆንም። ሶ ሁልጊዜ ይፈልጋል አለቃ እኮ ይፈልጋል። የኢራንን በዛ ደረጃ መበተናቅቷቸው እኳ አለም ሰዎች ኢራንን ብትንትኗ ነበር ነው ያወጡት እኮ ነገር ግን ኢራን በዌስት ኤዥያ ላይ አለቃ ናት። ስለዚህ አለቃዋ እኮ ትፈልጋለች። እንትን ማለት አይፈልጉም። እሷን አለቃ ይዘው ነው ሌሎች ሌሎችም የሚደራደሩት። ካልሆነ በማን በማን አንድ እንኳ በሁለት ፓርቲ መካከል እንኳ ድርድር ይደረግ ቢባል አለቃ የሌለው ፓርቲ እንዴት አድርግ ትደራደር? ያለች አለቃ ይፈልጋል። ሁሌ አፍሪቃ ላይ የአለቃ ማህበረሰብ ማለት አፍሪካ ሊግ የሚያደርግ ኔሽን የጥቁሮቹ ማህበረሰብ የኢትዮጵያ እንደሆነ ግልጽና ግልጽ ነው። ይሄ የታወቀ ነው። ስለዚህ መበተኗ ለምዕራቧያንም ጠቃሚ አይደለም። ስለዚህ ለዛ ብለው ነው እንጂ እንደ ግብፅ አጀንዳ እኮ ኤርትራንም ከገነጠሉ በኋላ ትግራይንም ገንጥለው ሌሎችንም ገንጥለው በይሄ የእንትንንም የዚህ በኦጋዴን አካባቢ ያለውን ገንጥለው በገንጥልጥል ያለ የተበታተነ አቅም የሌለው ኔሽን ካረጉ እንደፈለጉ መጠቀም የሚፈልጉትን መጠቀም እንደሚችሉ ያውቁታል። ነገር ግን ያህል ይሆን ስላልተፈቀደላቸው ነው ማለት እግዚአብሔር በሰዎች አልፎ ይሰራል። ስለዚህ ምንድን ነው ዋናው ነጥብ ስቲል አጀንዳው ተመሳሳይ እንደሆነ እናያለን። ከነ አብርሃ ዋሀጽባ እስካሁን ያለውን ዘመን ተመሳሳይ የኢትዮጵያን ፖለቲካና የኢትዮጵያን የጦርነት አካሄድ የገጥማትን ፈተናዎች የመጡትን ነገሮች በጠቅላላ ግልጽ ሆኖ ብታዩ ተመሳሳይ ታሪክ ራሱ ጋር እየተሽከረከረ እንደሆነ እናያለን። ለምሳሌ በዘመነ መሳፍንት ጊዜ የነበረው ይሄ ነው፣ ምንም የተለየ ነገር የለም። በዘመነ መሳፍንት ጊዜ ኢትዮጵያ በዛ መልኩ ተሸንሽና ለመቀመጥ ሲሰሩ ሲሰሩ ከነበሩት ምሽሎች መካከል አንዷ ግብጽ እንደሆነች በትክክል እናውቃለን። ኢቨን ሪሊጂየስ በሆነ በሃይማኖት ተቋማትን ኢትዮጵያውያን አማኞች ስለሆኑ ያንን ነገር የግብጽ መሪዎች ሁሉ ለፖለቲካቸው ይጠቀሙ እንደነበረ ይታወቃል። ለምሳሌ ኢቭን የሙስሊም ሊደርስ ሆነው ሙስሊም መሪዎች ሆነው በግብጽ ላይ ያሉ የክርስቲያኖቹን ከኢትዮጵያውያን ክርስቲያኖች ጋር በማገናኘት የግብጽን ተጽዕኖ በኢትዮጵያ ውስጥ ለማምጣት ብዙ እንደተሰራ እናውቃለን። በጣም ብዙ ነገር ማለት ነው። ሶ እኚህ ሁሉ ለምንድን ብሎ መጠየቅ ያስፈልጋል። አሁን ለምሳሌ ጳጳሳት ሹመት ላይ መጀመሪያ አቡነ ሰላማን ወደ ኢትዮጵያ ለማምጣት ለምንድን ግብጽ ተካሄደ ብሎ እኮ መጠየቅ ነው። ፖለቲካ እኮ ነው፣ ሪሊጂየስ ፖለቲካ ነው። ለምን ብሎ እኮ መጠየቅ ያስፈልጋል። ለምን እሳቸው መጡ? ኢትዮጵያ ውስጥ ነበሩ፣ ከዛ ጵጵስና ተቀብለው ለመሄድ። እሳቸው እኮ ሶሪያዊ ኦርቶዶክስ እምነት ተከታይ ናቸው። ለምንድን ነው ከሶሪያ ጋር ዲል ያላረግነው ነበር? ለምን እዚህ አካባቢ ላይ ምድን የተፈለገው? ለምንድን ከግብጽ ቀጥታ ተመሳሳይ ተመሳሳይ ነው። እንግዲህ እንትኑም በኦርቶዶክሳውያን አስተምሮትም ምንም ልዩነት የሌለባቸው ናቸው። የሶሪያም፣ የግብፅም የኢትዮጵያ ሶ ለምንድን ያተደረገ ብሎ ኮ መጠየቅ ነው። ጂኦ ፖለቲክስ የሚባል ግብፅን በዚህ ቦታ ላይ እዛ ከሰሃራ በታች ባሉት ላይ ግብፅን አለቃ አድርጎ ከሰሃራ በታች ላሉት ደግሞ ኢትዮጵያን አለቃ አድርጎ የመጠቀም የፖለቲካል አጀንዳ የዛን ጊዜም ነበረ ማለት ነው። ሶ ያንን ተቆጣጥሮ በጠቅላላ የነበረውን ሲስተም ኮንትሮል አድርጎ ስቲል አሁንም ባለበት ደረጃ ላይ ይሄን ጨዋታ መጫወት የሚፈልጉ ፖለቲከኞች ግልጽ ታሪኩን ያውቁታል። ስለዚህ ምንድን ነው ለግብጾቹ የህልውና ጉዳይ ነው። የመኖርና የመሞት ጉዳይ ነው። ያ ባለበት ሰዓት ላይ ስቲል ሄደን ፖለቲካውን ስናጠና፣ ታሪኮችን ስናጠና በእያንዳንዱ የታሪኮቻችን አውድ የክህደትና ኢትዮጵያን የማድከም ስራ ለመስራት ግብጾቹ ለሺ ዘመን ፋይት ሲያረጉ የነበረበትን ታሪክ ችላ ማለት በጣም በጣም ያሳዝናል ማለት ነው። በፍጹም ችላ ሊባል እንደማይገባ መታወቅ መቻል አለበት። እኔ እስከ አሁን እስካለው ቫይረስ እንኳ እነሱን ቸል ብሎ ማየት በራሱ የሚያሳዝን ነው። ግብጽን ቸል ብሎ ሰው እንዴት ያያል? አሁን እስካለው እንኳ እስከ ማርበርግ ቫይረስ ጀምሮ የግብጾቹን እጅ እንዴት ሰው ቸል ብሎ ያያል? እኚህ ሰዎች እኮ ቋሚ ምክንያቱም ኢትዮጵያ የምትባለው ሀገር ለግብጽ ሕልውና መኖር ወይም መጥፋት ግብጽ የሆነች ሀገር ናት ብለው ነው የሚያምኑት። በልጅነታቸው ጀምሮ ሲያድጉ ይህንን ኢሜጅ እየተነገራቸው ነው የሚያድጉት። ስለዚህ ከአባይ በተቃራኒ ጫፍ ላይ ወይ ጠላታችን ወይ በቃ አጥፊያችን ሊሆን የሚችሉ ኔሽኖች አሉ እየተባሉ እኮ ነው ካሪኩለሙ ዲዛይን ተደርጎ የተነገራቸው፣ ልጆቹ የሚያድጉት። ሶ ምን ማለት ብለን መጠየቅ መቻል አለብን። ይሄ ባለበት ሰዓት ምንም ዲስትራክሽን፣ ምንም ውድመት፣ ምንም ጥፋት ቢመጣ ግብጾቹ ቸል ብለው የኢትዮጵያን ጉዳይ ማያዩ መሆናቸው ልናቅ እንደሚገባ ማወቅ ያስፈልጋል። ሶ የዛን ጊዜም የነበረው ታሪክ የአብርሃ ወአጽብሃ ጊዜ የነበረው ታሪክ ስቲል ካለው ታሪክ ጋር ተመሳሳይ እንደሆነ የምናየው ለዚህ ነው። ለምሳሌ ኢትዮጵያ አሁን ከአብርሃው አጽባ ጊዜ የነበረው ታሪክ ላይ ሄዳ በነሱ ተቃራኒ በኢትዮጵያውያን ተቃራኒ የነበሩት ምድሮችን ሁሉ ኮንትሮል አድርገው ኤምፓየሮቻቸውን ስሮ መንግስቶቻቸውን መስርተው በኖሩበት ሰዓት በአብርሃና በአጽባ መካከል የተነሳው ግጭት ሁሉ እናያለን። እኒህ ሰዎች የነበራቸው የፖለቲካ አጀንዳ ማለት አሁን አለም ኢንፍሉዌንስ የፈጠረበት እነ ሳኡዲ አረቢያ እነ ኳታር እነ አሁን ዩናይትድ አረብ አሜሬትስ ሌሎቹም ያሉባቸው ቦታዎች ማለት ነው። እነዚህ ስፍራዎች ማለት ኢትዮጵያውያኑ ይገዟቸው የነበሩት ቦታዎች ስለነበሩ በዛ ዘመን ላይ አሁን የዛ ሰዓትም ተጽዕኖ ነበረው በዓለም ፖለቲካ ላይ፣ አሁንም በዓለም ፖለቲካ ላይ ያ ቦታ ተጽዕኖ አለሁ። እስቲል ቅርብ ነው ለኢትዮጵያ በጣም ቅርብ ነው። እንደገና ደግሞ ኢትዮጵያ ከእነዚህ ሁሉ ሀይላንድ ቦታ ላይ ከፍተኛ ተራራ ያለበት በዙሪያ ላይ ሁሉ ሄዶ በሳተላይት ሲታይ ረባዳ እና ተራራ የበዛበት ብቸኛው በጣም የሚገርም ስትራቴጂክ ቦታ እንደሆነ የኢትዮጵያን እናያለን። ማለት ሌላው ሁሉ ከኢትዮጵያ በታች ስታየው ረባዳ መሬት ይታያል። የኢትዮጵያ ብቻ ልክ እንደ ኮፍያ ከፍ ያለ ባርኔጣ የሚመስል ዲዛይን ነው ኢትዮጵያ ያላት በማፕ ላይ ራሱ ታይ። ተራሮቹ ደግሞ ለሰው ልጅ መስፋፋት ለፖለቲካና ለወታደራዊ ስትራቴጂክ ጠቀሜታዎች ምን ያህል ኃይል እንዳላቸው ይታወቃል። ተራሮችን በተመለከተ ደግሞ እግዚአብሔር በቀላል የሚመለከተው እንዳልሆነ ደግሞ እናያለን። የተራሮችን ነገር ጉዳይ ተመልክቶ ጸጋ እንደሆነ ተራራ እናያለን። ተራሮች የተፈጠሩባቸው ቦታዎች ላይ በጠቅላላ ከርሰ ምድሮቻቸው ላይ ከፍተኛ የማዕድናት ሀብት የበዛባቸው ቦታዎችም ጭምር እንደሆኑ ይታወቃል። ምክንያቱም የተሰበሰበና ልክ እንደ ልብስ የተሸበሸበ ወደ ላይኛው አቅጣጫ የመጣ የመሬት ምንጣፎች ቦታዎች ናቸው። እነዚህ የተለያዩ የመሬት ምንጣፍ መገናኛ ቦታዎች በሚገፋፉበት ሰዓት ተራራ እየፈጠሩ የተቀመጡበት ቦታ የእግዚአብሔር ዓላማና ሐሳብ ያለባቸው ቦታዎች እንደሆነ እሱ ብቻ አይደለም። ከፍተኛ የኃይል ርግብግቢት ያለበት ስፍራ እንደሆነ ይታወቃል። ስለዚህ ከመሬት በታች ያለ የኃይል መገፋፋት እንዳለ ይታያል። ስለዚህ ተራሮች በሚበዙባቸው ቦታዎች ላይ ሰዎች ሀይለኛ ባህሪ የሚይዙባቸው አንድ ከመሬት የምትለቃቸው ከፍተኛ ይሄ ሴስሚክ ሞገዶች አሉ የሚለቀቁ ከመሬት ራሱ የሚወጡ እርግብግቢት ያለባቸው ከፍተኛ የመሬት ሀይሏ የሚገለጥባቸው ቦታዎች መካከል አንዱ ነው። ይሄ ደግሞ የመሬት ሴስሚክ ኔቸር እና የሰው የብሬን የማይንድና የአንጎልና የአእምሮ እርግብ ግቢት ምን ያህል ተገናኝቶት እንዳለው ከፈለገ አንድ ሰው ገብቶ ማንበብ ይችላል። ሶ ኢትዮጵያ ላይ ቢሁ ለምሳሌ አፍጋኒስታን ለምሳሌ እዛ አካባቢ ያሉ ሰዎችን ሌሎችም እንጂ ተራራ የበዛባቸው ቦታቸው ላይ ያሉ ህዝቦችን ሄዶ ማጥናት ነው። ሲታይ ከፍተኛ ኃይለኝነት ቁጡ ይሄ ለፖለቲካና ለወታደራዊ ስትራቴጂክ በጣም ጠቀሜታ ስለሆኑም ተዋጊነት፣ ሌሎችም ነገሮች እንዳሉ እናያለን ማለት ነው። እኒህን ነገሮች እግዚአብሔርም ደግሞ ተራሮች እያለ ተራሮች ይጤሳሉ፣ ተራሮች እያለ በጣም በተደጋጋሚ የሚነገሩትን ነገሮች ስና ይህን እናያለ እስራኤልን ሄዶ ያየ ሰው ተራራ በተራራ ናት እስራኤል። በጣም በሚገርም ደረጃ ረባዳ መሬት አይታይም ከሌሎቹ አሁን ሄደሽ ከሌሎቹ በአውሮፕላን ራሱ ከፍ ብለሽ ስታዩ ከእስራኤል በኋላ ያሉት ተራራ አልባ ሲሆኑ ትታይ፣ እስራኤል ግን ሙሉ ለሙሉ ማለት ይቻላል ተራራ ናት። እዛ ሚድል ኢስት ላይ ከነበሩ ባሉ ቦታዎች ሙሉ በተራራ ከፍታ ላይ ያለች ናት። ስለዚህ ዳዊት ሲናገሩ የጽዮን ተራራዎች የእንትን ተራራ ተራሩ ተራራ ተራራ ተራራ ይበዛል። ስለዚህ ተዋጊነት ለምንድን ነው ተለይቶ ለአብርሃም ተራራ የተሰጠው? ቢባል ኢንፍሉዌንስ አለው ማለት ነው። ተጽዕኖ አለው ማለት ነው። ይህን ተጽዕኖ ከፍተኛ በሆነ መልኩ ሰዎች ብርቱ፣ ጠንካራ፣ የስራ ሰዎች፣ ተዋጊዎች፣ ኃይለኞች እንዲሆኑ የተራራ ስር ያሉ ሞገዶች ሁሉ ሰዎችን ያግዛሉ። ኢትዮጵያ በአለም ላይ ካሉ ተራራ ከሚበዛባቸው ቦታዎች መካከል አንዷ ናት። ለዚህ ነው ዘ ሩፍ ኦፍ አፍሪካ በሚባል ኢትዮጵያ የምትታወቀው። የአፍሪካ ጣራ ናት ተብሎ የሚታወቅበት ምክንያት አፍሪካ ላይ እንደ ኢትዮጵያ ተራራ የሚበዛበት ቦታ ስለሌለ ነው። ብቸኛዋ ከፍተኛ ተራራ ያለባት ሀገር ኢትዮጵያ እንደሆነች እናውቃለን ማለት ነው። ሶ እነዚህ ተራራ የሚበዛባቸው ቦታዎች ላይ ያሉ ህዝቦች ኔቸር ስታይ ተመሳሳይ ባህሪ አክራሪነት፣ ጠባቃነት፣ ተዋጊናት ይሄ ቁጡ፣ ሌሎቹ ባህሪዎች አብረው ይመጣሉ። ለምንድን ነው ይሄን አፍጋኒስታን? የማይቸርሽ ቁጦዎች ናቸው። ባይዞ በቅኝ ግዛ ካልተገዙ ሰዎች መካከል አንዶቹ እነሱ ናቸው ይታወቃል። ተመሳሳይ ባህሪ እዛ ውስታ ያለች ማለት ነው። ይሄ ዝም ብሎ የሚሆን ነገር አይደለም። ናቹራል ግብአት እንዳለው ይታወቃል። ስለዚህ ጂኦ ፖለቲክስ ብለን የኢትዮጵያን ጉዳይ ስናይ ተራሮችን መርሳት የለብንም። የኢትዮጵያ ተራሮችን መርሳት የለብንም። ከፍተኛ ተራራ እስራኤል፣ የትም ቦታ ስታይ ተራራ ላይ ነው ከተማው ሁሉ የተገነባው ኢቭን ኢየሩሳሌም አባጣ ጎርባጣ ገደሉ ውስጥ ተራራ ላይ ኮረብታ እታች ነው የተገነቡት። ስለዚህ ለዛ ለውጊያ አይመቹም፣ ለማሸነፍ ለመሸነፍ ብዙ ጊዜ አይመቹም። ይሄ ባህሪ በማህበረሰብ ውስጥ የሚያመጣው ተጽዕኖ ቀላል እንዳለሆነ ይታወቃል። ስለዚህ ጂኦፖለቲክስ ስቲል ጨዋታ እንዳለው እናያለን። ኢትዮጵያ ባለችበት በምስራቅ አፍሪካ ላይ ያላት ተጽዕኖ ስቲል በሺህ ዘመናት አሁንም ደ ሞስት ኢምፖርታንት ላንድ ሆና ቀጥላለች። ይሄ ሰነፍና በስንፍና አብሮ የታጨቀ ትውልድ ሀገር አሁን በገባችበት የሚያስጨንቅና ና የሚያስፈራ ሁኔታም ተስፋ ቆርጦ ሀገር የሚሰድብ ትውልድ አለ። እግዚአብሔር ግን ይህን ዘመን አሳልፎ ለትዝብት ያሳያል። ተስፋ ቆርጦ በሀገሩ ላይ ምን ይቻ ሀገር ትባላለች ምንድን ነው ይሄ? ኢትዮጵያውያን የተረገመ ሕዝቦች እንዲህ የሆኑን ሕዝቦች በቃ እንትን እንዳለ ተስፋ ስለ ቆረጠ ብቻ የሚለፈልፍ ሰው ብዛቱ ብዛት አለ። ከዚህ ትቶ ከኤርትራ ጋር የሚወግን አለ። በጣም የሚያሳዝን ማለት ነው። እና እኔ ልቤ ከሚያዝንባቸውና ካዘነባቸው በጣም በርካታ ነገሮች እኔ እንኳ ታዝቤያለሁ። እንኳን እግዚአብሔር አምላካችን ይቅርና ብዬ ሁልጊዜ ላለሁ እንደ ሰው እኛ እንኳ እንድታዘባለን እንኳን እግዚአብሔር ይህን ዘመን ካለፈ በኋላ ምክንያቱም እግዚአብሔር እንጉርጉሮን ወደ ዜማ እንደገና ደግሞ ማማረርን ወደ ምስጋና የሚቀይርበት ጊዜ እንዳለ እናውቃለን። ይሄ ሁሉ የምናየው ነገር እንደሚያልፍ እናቃለን፣ እናምናለን። እግዚአብሔር ይቀይራል፣ እግዚአብሔር ያደርጋል። ደግሞ ለጠላቶች ለራስ ኢትዮጵያ ከሆዷ ላወጣቻቸው ጠላቶች ለሆኑባት ለካዷት፣ ዛሬም ድረስ እችን እናትነቷን እንኳ ለካዱ ማለት ነው ዛሬም ከባዕድ ከግብፃውያን ጋር ከኤርትራ ጋር ኢትዮጵያ መበታተኗን ከሚፈልጉ ሀገራት ጋር ጨምሮ በመደራደር የሚሰሩ ኢትዮጵያውያን ታሪክ የሚወቅሳቸው የሚዘልፋቸው የሚያፍሩበት ዘመን ሩቅ እንደማይሆን በእግዚአብሔር ፊት እናገራለሁ። ምክንያቱም ማንም ኢትዮጵያን ይምራት ማን አሁን ባለበት አይመለከተኝም እግዚአብሔር ግን ኢትዮጵያን እንደሚያየት ግን አምናለሁ አምናለሁ። እግዚአብሔር ደግሞ ይሄን ያደርጋል። በምንም ነገር ቢሆን ፖለቲከኛ የሚባል እኔ ለማመንም ዝግጁ አይደለሁም፣ ነገም አላምን፣ ሞቼም አላምንም። ኖርማሊ እማምነው እግዚአብሔርን እንደሆነ አውቀዋለሁ በፍጹም ኢትዮጵያን ባሉት ፖለቲከኞችና ተቃዋሚዎች ላይ ጀጅ ላረጋት ግን አልችልም። እቺ በአባቶች ጸሎትና ልመና ምልጃ ለሺ ዘመን ተጠብቃ የኖረች ሀገር የዛን ጊዜም ሲያለቅሱ የነበሩት አባቶቻችን ዛሬ አፈር በልቷቸው ተደፍረው የተቀበሩ አደሉ? መንፈሳቸው ያ ሆኖ ይኖራል። ዛሬም የነሱም ባይጮኋል፣ ዛሬም የነሱ ጸሎት ሰማይ ላይ አለ። እግዚአብሔር ይሰማል፣ ያደርጋል፣ ይታደጋል፣ ይሰራል። እንደገና ምቺ ሀገር እንዲሆና አትቀርም። ለጠላትም ለወዳጅም ከፍ ብላ የምትታይበት ዘመን ሩቅ እንዳልሆነ አምናለሁ። ይሄን በዛ አባራ አጽዋን መሰረት አድርገን የተወሰነ ለማስታወስ ያክል ይህ መረጃ ላካፍል ብዬ